እንደት ነው ዳጄ? ደህና እዚህ፣ ሰላም ነው ደህና። ከዚህ በፊት መጠጥ ተጠጣ ካለ በፊት ነው። በፊት እኮ አልኩህ እኮ፣ ነው ነው፣ ቦታ ቸርች አለ በፊት ቸርች፣ ሙሉ ወንጌል እና እ መንገድ ላይ ማለት ነው፣ አለዛ ነው ግራም ቀኝም አልክ፣ ምንም አንተን ልብን የሚያጽናና ነገር የለም፣ ደስተኛ የሚያደርግ ነገር የለም። በዚህም ጨለማ ነው፣ በዚህም ጨለማ ነው። የኔ ነው የምትለው ሰውም የለህ። መቼ ነው እያልክ ነው። ጌታ ደረሰ። አሜን። ቅድም አባሲታካ እግዚአብሔር እንደዚህ ያለ ቅድም ልክ ስለመሸሸግ እያወራው ነበረ። እኔ ልጄ እሸሽግሃለሁ። አሜን። እኔም ብቻ ተከተለኝ፣ ሰው አዘጋጃለሁ። አሜን። እዚያ የምትኖሩ አዲስ አበባ ነው በምን ምክንያት እንደምትሄድ አላውቅም። አሜን። ለዚህ ሰው እግዚአብሔር ሰው አዘጋጀ። እግዚአብሔር ሰው አዘጋጀ። እንዴት እንደምትሄድም አታውቅም። ትኖራለህ፣ ትሄዳለህ። አስበህ ታውቃለህ። ኑሮ አዲስ አበባ አሜን መጠትመሰግራለ ታያላችሁ አሜን። የአንተ ኑሮ አዲስ አበባ ነው። አሜን። አሁን ተጨንቀን ያለው በዚህም ጨለማ ነው። በዚህም ጨለማ የኔ የምትለው ሰው የለም። እግዚአብሔር ሰው አዘጋጃለሁ። አሜን። በምክንያት ትወጣለህ ትኖራለህ። ሜንአሜንሜንአሜንሜን በክብር አኖርለሁን እሸሽግለን አትሞትም። ያለ ጊዜ አጠፋም። አሜን። ይበቃል። አሜን ተንከራተል ይበቃሃል። እውነት ከዚህ በኋላ ይበቃል። አሜን። ተፈጸመ መልስ